በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው አለመሆናችሁ ይህንን ድምጽ በዚህ ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በልዑል አምላካችን በእግዚአብሔር ፍጹም ሰላም በያላችሁበት እንደምናላችሁ ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት እንግዲህ ዘውትር ወደ እናንተ የሚቀርብ ሚዲያ ነው። ዛሬም እንደ እግዚአብሔር መልካም ፈቃድ በዕለተ ደብረ ዘይት ጥቂት መልዕክቶችን ይዤ ወደ እናንተ ቀርብ ያለው እንግዲህ የጾማችን እኩሌታ ደብረ ዘይት ዛሬ በቅዳሴ በስርዓት አምልኮ አልፏል። እጅግ በጣም ደስ የሚል ጊዜ በእግዚአብሔር ቤት አሳልፈናል። ሞታችንን እያሰብን ክርስቶስ አምላካችን እንደሚመጣ እያሰብን አሳልፈናል። እንኳን ለዚህ ቀን አደረሰን እላለሁኝ። ይህ ዮፍታ ሚዲያ ነው። እንግዲህ ዮፍታ ሚዲያ በቅበተ እምነት ላይ በእስራት ቤተክርስቲያን ላይ የተሳሳተ አስተምህሮ የሚያስተምሩ ቤተክርስቲያን የማትናገረውን የሚናገሩ ሰዎችን ትክክል እንዳልሆኑ የምንናገርበት እንዲሁም ደግሞ ሃይማኖታዊ ትምህርት የምናስተምርበት ሚዲያችን ነው። እንግዲህ የዚህ ሚዲያ ቤተሰብ ያልሆናችሁ ሰብስክራይብ በማድረግና የደወሉ ምልክቷን በመጫን ቤተሰብ እንድትሆኑ ጠይቃችኋለሁ። ቤተሰብ የሆናችሁ ደግሞ እንግዲህ ላይክ በማድረግ ሼር በማድረግ ለጓደኞቻችሁ በማጋራት ሚዲያውን የዩቲዩብ አልጎሪዝም ከፍ እንዲያደርገው ትምህርቶቹ ወደፊት እንዲያወጣቸው እንድታደርጉ አሳስባለሁ። ቸር አምላካችን እግዚአብሔር እስከዚህ ሰዓት ስለጠበቀን ስሙ የተመሰገነ ይሁን። ሁልጊዜ እንደምላችሁ በዚህ አመት መጨረሻ 100 ሺህ ሰብስክራይብ ለመግባት ጥረት እያደረኩ ይገኛለሁ። ስለዚህ እናንተም የዚህ በእውነት እቅድ ተባባሪ የሆናችሁ አንድ መቶ ሺህ እንዲገባ የበኩላችሁ እንድታደርጉ በእግዚአብሔር ፍቅር ለመናችኋለው። በሚቀጥለው እንግዲህ አንድ መቶ ሺህ ገብተን በአዲስ አመት በአዲስ መንፈስ ከእግዚአብሔር ጋር እንደምንሰራ ተስፋ አድርጋለሁ። ካፍታ ቆይታ በኋላ ስመለስ በጥቂት ርዕሰ ጉዳዮች ቆይታ እናደርጋለን። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች ወፍታ ሚዲያ ላይ ያላችሁት እንግዲህ ሚዲያውን በድጋሚ ሰብስክራይብ እንድታደርጉ ጠይቃለውኝ። እንግዲህ ቅድም እንዳልኳችሁ በመግቢያዬ፣ ዛሬ የጾማችን እኩሌታ የደብረ ዘይትን ዕለት በእውነት በታላቅ ደስታ በታላቅ ድምቀት የጌታችን የመድኃኒታችን ኢየሱስ ክርስቶስን ዳግም መምጣት እያሰብን በንስሐ እንድንዘጋጅ በእውነት ቤተክርስቲያን ደውሉን እየደወለች ያሳለፍንበት ቅዳሴ ያስቀደስንበት በዓል ያከበርንበት በአንዳንድ ቦታም የቃል ኪዳኑ ታቦት ወጥቶ እንዲመዳን ያለን ቤተክርስቲያን ደግሞ ባሉበት ቦታዎች የቃል ኪዳኑ ታቦት ወጥቶ የተከበረበት ነው እንግዲህ ዛሬ በታላቅ ክብር ጌታ እንደሚመጣ በተለይ በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር አንድ ጀምሮ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ በተጠየቀ ጊዜ፣ ከመቅደስ ወጥቶ ሲሄድ ደቀ መዛሙርቱ የመቅደስ ግንቦችን ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁ፣ እውነት እላችሁ አለው፣ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ይላል። እነርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል የመምጣትህና የዓለም መጨረሻው ምልክቱስ ምንድን ነው? ብለው በጠየቁት ጊዜ ኢየሱስም መልሶ እንዲህ አላቸው። እዚያ የመጨረሻው ዘመን ምልክቶችን የምታውቋቸውን በእውነት ነገራቸውና፣ ይሄን ቀን በዚህ መልኩ አክብረናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተመልሶ ይመጣል። ተመልሶ ሲመጣ እንደቀደመ ባለ አመጣጡ አይደለም፣ የሚመጣው ለፍርድ ነው የሚመጣው። ስለዚህ ለፍርድ የሚመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ ላይ እንዲፈርድ ስልጣን እንዳለው በዮሐንስ ራእይ ምዕራፍ 22 ቁጥር 14 ላይ እንሆ በቶሎ እመጣለሁ፣ ለሁሉ እንደየስራው መጠን ከፍሎ ዘንድ ዋጋዬ ከኔ ጋር ነው ብሏል እና በእውነት በምግባር በትሩፋት በሃይማኖት በርትተን የመጨረሻውን ዘመን እንድንጠብቅ በክብር ከሱ በቀኝ ቁሙ ከሚላቸው ጎን እንድንቆም የሃይማኖት ስራ የምግባር የትሩፋት ስራ እንድንሰራ ያስፈልጋል። ምክንያቱም አንድ ምዕራፍ ወደፊት የላቸው የማቴዎስ ወንጌል ምዕራፍ 25ን ከቁጥር ሰላሳ ጀምሮ ስታነቡ የመጨረሻው ዘመን ደርሶ ጌታ ሲመጣ ወደ ቀኝና ወደ ግራ የሚሆኑት ነፍሳት በምን መንገድ ወደ ቀኝና ወደ ግራ እንደሚሄዱ ሲናገር ተርቢ ያላበላችሁኝም ተጠምቼ ያላጠጣችሁኝም እንዲሁም ደግሞ ታርዤ ያላለበሳችሁኝም እያለ የበጎ ምግባራትን ወይም የክርስትና ትሩፋቶችን መስራት እንደሚገባ ይናገራል። ስለዚህ በክርስትና ህይወት ውስጥ በበጎ ምግባር መገለጥ ያስፈልጋል ማለት ነው። ይሄንን ቀን በበጎ ምግባር ለመገለጥ በእውነት ራሳችንን አዘጋጅተን ወደ ክርስቶስ ለመቅረብ ይበልጥ በሃይማኖት ውስጥ በትሩፋት ለመበርታት ይበልጥ የምናተኩርበት ዕለት እንደሆነ ልናስብ ይገባል። ቤተክርስቲያንም ይህንን ውስጥ አስተምረን የነበረው እንግዲህ ይህን ካነሳን በዘመናችን ብዙ የመምጣቱ ፍጻሜ የዘመን ፍጻሜ የመምጣቱ ምልክት እየተከወነ እያየን ነው። እጅግ ለጆሮችን የሚሰቀጥጡ ነገሮች እየሰማን ያለንበት ጊዜ ነው። የምድር መናወጥ በልዩ ልዩ ስፍራ እየሆነ ያለበት ጊዜ ነው። መንግስት በመንግስት ላይ፣ ሕዝብ በሕዝብ ላይ እየተነሳ ጌታ አስቀድሞ የተናገረው ከሁሉ ዘንድ ፍቅር ትቀዘቅዛለች ያለው እየተፈጸመ ከሰዎች ዘንድ ፍቅር ርቆ እርስ በርስ ተጠላልተን በጎጥ በነገድ በዘር ተከፋፍለን ሰማያዊ ቤታችን ኢየሩሳሌም እያለች ሰማያዊት ኢየሩሳሌም እያለች በምድር መሬት ለክተን በስንዝር ድንበሬ ሀገሬ እያል የምንጋደልበት የምንጣላበት እንዲሁም ቀደም እንዳልኳችሁም የመሬት መናወጡ እንዲሁም ጎርፉ፣ እሳቱ ብዙ ነገሮች ጌታ የተናገራቸው ሁሉ የእርስ በርስ ጦርነቱ ሁሉ እየተፈጸሙ ያሉበት ጊዜ ነውና በዚህ ዘመን ደግሞ ይበልጥ ምልክቱ በሚታይበት ዘመን ከፊት ይልቅ ወደ እግዚአብሔር ልንቀርብ የሚገባበት ዘመን ነውና ልንቀርብ እንደሚገባ በእውነት አበክሬ እነግራችኋለሁ። እንግዲህ ይህን ካልኳችሁ አንድ ወንድማችን ከቤተክርስቲያን የወጣበትን መንገድ ሲናገር እየሰማው ነውና በእውነት ይሄ ወንድማችን በተሐድሶነት ከቤተክርስቲያን ሲወጣ በቅዱስ ሲኖዶስ የሰራቸው ስራዎች ተመርምሮ ያደረጋቸው ወይም ያስተማራቸው ትምህርቶች፣ የሄደባቸው መንገዶች በተለይ በካሳንቺስ እንዲሁም ደግሞ በአንዳንድ ስፍራዎች ላይ ሰዎችን እየሰበሰበ ከቤተክርስቲያን አስተምህሩ ከደግሞ ከቀኑን ውጪ ያስተምር እንደነበረ በብዙ መረጃ ከተደረሰበት በኋላ በቅዱስ ሲኖዶስ ምልዓተ ጉባኤ ተመርምሮ፣ በቅዱስ ፓትርያርኩ የተነበበ በቅዱስ ፓትርያርኩ የተነገረ ውግዘቱ በቅዱስ ፓትርያርኩ ተነቦ ነው የተወገዘው። በዚህ ልክና በዚህ መጠን ኑፋቄ ተገኝቶበት የተወገዘው ይሄ ወንድማችን የተወገዘበት ርስ ሌላ እንደሆነ ይናገራል። እስቲ የተወገዘበትንም እሱ የተናገረውንም አብይ ጉዳይ ተመልክተን እንምጣ። ስ ይህንን ቪዲዮ አንድ ወልዳ ስሙን አበዛችው፣ አንዱ ሀገር ስትሄድ ኢየሱስ አለችው፣ አንዱ ሀገር ስትሄድ አማኑ አለችው፣ አንዱ አገር ስትሄድ የሚል እንዲሁ የሚዘመር አንዴ የተለምዶ ህዝባዊ መዝሙር አለ እና ያንን ህዝባዊ መዝሙር በስብከቱ መሀል ትዛለኝና እንደ መጽሐፍ አዋቅ ለም በምድራችን እንደሱ አይደለም። ለጌታችን ለኢየሱስ ክርስቶስ ስም ያወጣችሁ ድንግል ማርያም አይደለችም። አይደል ናት እንዴ? ማን ነው ማን ነው ስም ያወጣው የጌታችን የኢየሱስ ክርስቶስ አባት? አይደል መልአኩ ቅዱስ ገብርኤል ወደ ድንግል ማርያም መጣ። ሉቃስ አንድን መቼም ያነበበ ሰው ወንድራችን የለም አልላችሁም። እና ስሙን ኢየሱስ እንደምትለው ተናገረ። ጌታ አምላክም የአባቱን የዳዊትን ዙፋን እንደሚሰጠው። ከዛ ባሻገር መጽነሷን አይቶ ግር ላለው ለዮሴፍ ደግሞ አሁንም እግዚአብሔር ተናገረ። በእርሷ የተጸነሰው ከመንፈስ ቅዱስ ነውና ጮኛ ማርያምን ለመውሰድ አትፍራ። ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለህ፣ ህዝብን ሁሉ ከኃጢአታቸው ያድናቸዋልና አለ። ስለዚህ ኢየሱስ የሚለው ስም እግዚአብሔር የላከው መልአክ ለድንግል ማርያምም ለዮሴፍም የተናገረውና አባቱ ለልጁ ያወጣው መድኃኒት አዳኝ የሚል ትርጉም ያለው ህዝብን ከኃጢአት ሁሉ የሚያድነው፣ አማኑኤል ደግሞ በኢሳይያስ የተነገረ ትንቢት ነው። ስለዚህ ልክ አይደለም እየተናገርኩ አሁን፣ ይሄ ልክ አይደለም፣ ልክ አይደለም ወይ ልክ አይደለም። ሰዎች ተፈራረሙ። ሰዎች አመጻ አደረጉ። ሰዎች ከፉ። ፊርማ ማሰባሰብ እና ነውጥ ተጀመረ። በጊዜው ዝም ብሎ ከእምነት ጋር የተያዘ ጸብ እንዳያስነሳ በሚል ምክንያት መብታችን ሆኖ የተናገርኩትም እንደ እግዚአብሔር ቃል ሆኖ በእውነት ባደግንበትም ቤት ቢሆን እኔ በመጽሐፍ ደረጃ የማውቀው ይህንን ነው። ይሄኛው ከየት እንደመጣ አላውቅም። ወፍ ዘራሽም አልላቸውም፣ ወፍ እንደዚህ አይነት አይዘራምና። ከየትም እንደመጣ አላውቀውም። እውነቴ ነው ምላችሁ ብቻ በዚህ ምክንያት እሳት ነደደ። ኑፋቄ የትምህርት ሲያካሄድ የነበረው አሰግድ ሳይሉ የተባለ ግለሰብ ለበርካታ ዓመታት የኑፋቄ የትምህርት ሲያሰራጭ መኖሩ በመረጃ የተደረሰበትና የተረጋገጠበት በመሆኑ ከአሁን በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም እንዳያስተምር ምዕመናንም እንዳይከተሉት ምልአተ ጉባኤው ከግንቦት 3 ቀን 2009 ዓ.ም ጀምሮ ቃለ ውግዘት አስተላልፈዋል። እንግዲህ እንደሰማችሁት እሱ ተወገዝኩ ያለው በዚህ በሉቃስ ወንጌል ምዕራፍ 1 ላይ ያለውን እንዲሁም ደግሞ በትንቢተ ኢሳይያስ ምዕራፍ 7 ላይ ያለው ትንቢት ሲነገር ስለ ድንግል ማርያም ብስራት ወይም ደግሞ ድንግል ማርያም ጌታን እንደምትወልደው አስቀድሞ ነቢዩ ነቢዩ ኢሳያስ በትንቢት መጽሐፍ እንደተናገረው ኋላም ደግሞ መልአኩ በሉቃስ ወንጌል ምዕራፍ 1 ላይ የተናገረው ነተኛ ቃል አንስቼ ስናገር በዚህ ምክንያት ፊርማ ተሰበሰበብኝ፣ አድማ ተጠራና መርሃ ግብራችንም ከኢቤስ ቴሌቪዥን ላይ ወረደ፣ እኔም ተወገዝኩኝ አይነት ነገር ይናገራል። በመሰረቱ ይህንን ቃል የተወገዘበት ግን አብይ ጉዳይ ቅዱስ ፓትርያርኩ እንግዲህ ሲናገሩ ሰምታችኋል፣ የኑፋቄ ትምህርት ሲያስተምር በመገኘት እንደሆነ ማለት ነው። ግን አሁን እሱ ባለው ሐሳብ ራሱ ብንሄድ ማለት ነው፣ እሱ ባለው ሐሳብ ብንሄድ የሉቃስ ወንጌል ብራፋንድን አንስቶ መቤታችን ቅድስት ድንግል ማርያም አላወጣችውም ያወጣው አብ ነው እያለን ነው። የሉቃስ ወንጌል እንዲህ አይልም። እኛ እናት ለልጇ ስም ታወጣለች። ድንግል ማርያም ስሙን ኢየሱስ ትዪዋለሽ ብሎ ነገራት እንጂ እሱ ኢየሱስ ነው ብሎ መልአኩ ቅዱስ ገብርኤል አላወጣም። ኢየሱስ ያለችው ድንግል ማርያም ነች። ምክንያቱም ያው እዚህ መጽሐፍ ቅዱስ የሉቃስ ወንጌል ብራፋንድን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 ስሙን ግን ያወጣችው መቤታችን ቅድስት ድንግል ማርያም ነች። አሁን እሱ እንደሚለው በእሱ አገባብ ከሄድን ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ የተባለው በአብ ነው ካል መጽሐፍ ቅዱሱ ላይ አብ አወጣለት የሚል ምንም አይነት ነገር አናገኝም። መልአኩ ቅዱስ ገብርኤል ኢየሱስ ትየዋለሽ ብሎ ለመቤታችን ነገራት እንጂ ኢየሱስም አላለም እሱ። አያችሁ ተመልከቱ፣ በምን አይነት መንገድ ስህተት ውስጥ እንደሚወድቁ ማለት ነው። እነሆ ኢየሱስ ትየዋለሽ ነው ያላት እንጂ በግርግም በቤተልሔም ጌታ ከድንግል ማርያም ሲወለድ መልአኩ ገብርኤል ተገኝቶ ስሙን ኢየሱስ ብሎ አወጣ የሚል ቃል የለም። እንዲሁም ደግሞ አብ ኢየሱስ ነው ብሎ አወጣለት የሚልም ቃል የለም። ከየት በኩል መጥቶ ነው ይህንን የተናገረው ታዲያ ይሄ ሰው? ስለዚህ ይሄስ ደግሞ የቃላት አረዳድ እና የቃላት መረዳድ፣ ወይም መረዳት፣ ወይም ደግሞ በመዝሙሩ ምክንያት የተናገረው ንግግር ምንፍቅና ተብሎ እንደተሳሰወገዘው እንዲህ አይነት ነገር እኮ ቢገኝ ዳህ ጸለሳን ተብሎ በሊቃውንት ትርጓሜው መሰረታዊ አመጣጡ ወይም ደግሞ ግሱ እንዴት እንደሚተረጎም የዚህ የመጽሐፍ ቅዱስ ቃል እንዴት እንደሚባራ በሊቃውንት ይነገረዋል እንጂ በዚህ ቃል መሰረት አንተ የተናገርከው ወይም አንድ ወልዳ ስሙን አበዛቸው የሚለውን መዝሙር አጣመህ ነው የተረጎምከው ተብሎ ነው ከቤተክርስቲያን የተወገዘው። የማይመስል ነገር አንስቶ እዛ የሚከተሉት ጀሌዎችን ለማሳትና ቤተክርስቲያኗን ለማጥላላት ይሞክራል። ይህ ግለሰብ ግን የተወገዘው ቅዱስ ፓትርያርኩ በነጥብ ባስቀመጡት የምንፍቅና ትምህርት ነው። ይሄ የሚያስወግዝም አይደለም። እንዲሆን እንኳን ቢገኝ ዳይጸ ልሳን ነው። ኬት አመጣው? ይሄ ልክ አይደለም ብለው ሊቃውንቱ ያርሙታል፣ ይገሩታል እንጂ በዚህ ምክንያት አይደለም አቶ አሰግድ የተወገዘው። እና በዚህ ምክንያት እንደተወገዘ አድርጎ ሲያቀርብ ስሰማው እጅግ በጣም ነው የገረመኝ። ይሄ አይደለም እንዳልኳችሁ፣ እሱ ባለው መንገድ እንኳን የተሳሳተ ትምህርት ነው ተብሎ የሚገለጥ ነው እንጂ እሱ ባለው እንኳን መንገድ ቢኬድ የተሳሳተ ትምህርት ነው የተሳሳተ መርዳት ነው ተብሎ ይገለጣል እንጂ ኑፋቄ ነው ተብሎ ዶግማ ወይም ቀኑና አይደለም እኮ ኢየሱስ ነው የሚለው ስም እመቤታችን አወጣችው መልአኩ ቅዱስ ገብርኤል አወጣው ኢየሱስ አይባልም ብሎ ከተነሳ ነው ዶግማና ቀኑናን የሚያዛባው ስለዚህ እዚህ ያለ ቃልን ጠቅሶ የሐሰት ትምህርት በመናገር እንደው ተከታዮቹና ወዳጆቹን ደስ ለማሰኘት በዚህ ልክ መነሳትና ሐሰት ተናግሮ ደግሞ በሐሰት ለመክበር መሞከር እጅግ በጣም በእውነት ከትልቅ ሰው የማይጠበቅ ነው። ቃሉም በዚህ ልክ የተገለጸም ደግሞ አይደለም። መልአኩ ቅዱስ ገብርኤል ኢየሱስ ትዪዋለሽ አላት እንጂ ኢየሱስ ብሎ ስም አላወጣም። መልአኩ ቅዱስ ገብርኤል ኢየሱስ ትዪዋለሽ ነው እንጂ አላት አብ ኢየሱስ ብሎታል ብሎ አልነገራትም። ድንግል ማርያም ግን በቤተልሔም በከብቶች በረት በወለደችው ጊዜ ልጁን ልጇን ኢየሱስ ክርስቶስን ኢየሱስ ብላ ስም አወጣችለታለች። መድኃኔ ዓለም ብዛ ብላ ቤዛ ኩሉ ዓለም ብላ ትኖርታለታለች ምክንያቱም የዓለም ቤዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። በዚህ ልክ መረዳት ይገባል። ይሄንን ሀሳብ በወዳጆቹ ፊት ተናግሮ ለመክበር የሞከረው አሰግድ ከቤተክርስቲያን የተባረረበት ወይም ከቤተክርስቲያን ህብረትና ጉባኤ የተለየበት አብይ ምክንያት ይህ አይደለም። በካሳንቺስ የብራውያን መልእክት ብሎ የመጽሐፍ ቅዱስን ቃል አጣሞ ሲያስተምር ተገኝቶ በየአውደ ምህረቱ ቤተክርስቲያን የማታስተምረውን የቤተክርስቲያን ልሳንና ቋንቋ ያልሆነውን ነገር በመናገር ከፕሮቴስታንት ቤት እየጠለቀ መጥቶ ትውልዱ ሊያስት ሲሞክር ተገኝቶ የተወገዘ ነው እንጂ በእውነት በድንግል ማርያም በኩል ስም ወጣ ወይ በመላኩ በኩል ስም ወጣ ወይ ደግሞ ስሙን ያወጣው አብ ነው በሚለው ቃልና በዚህ መሰረት ወይም በዚህ ትምህርት መሰረት አይደለም አሰግድ የተወገዘው። ቅድም ቅዱስ ፓትርያርኩ ሲያነቡት እንደሰማችሁት በዛ መልክ ነው የተወገዘው። የተወዳችሁ የእግዚአብሔር ቤተሰቦች እንግዲህ እንዲህ እንዲህ ያል ጾማችንን እየቀጠልን ነው። በዚህ በጾሙ ወቅት ግን እጅግ ደስ የሚል ነገር በፒያሳ ወጣቶች እየዘመሩ በአደባባይ ላይ የጽዋ ማህበር ዘክረው ወደ ቤታቸው ሲመለሱ ጽዋውንና መሶበ ወርቁን ጥላውን፣ ስዕል አድነውን ይዘው ሲሄዱ በማየቴ እጅግ በጣም ደስ ብሎኝ በእውነት ይህንን ምስል አውርጄዋ አለው ለእናንተም ላጋራችሁ። እየተረሳ እየተዘነጋ የመጣ ነገር ግን ልናስተውለው ልንቀበለው የሚገባ ለትውልድ ልናወርሰው የሚገባ ትውፊታችን ነው፣ እምነታችንን የምንገልጥበት። እነዚህ የምታዩቸው እየዘመሩ የሚሄዱ ወጣቶች ጽዋ ይዘዋል፣ ስዕል አድህ ነው ይዘዋል፣ መሶብ ወርቅ ይዘዋል። እንግዲህ በመሀል ከተማው ላይ እምነታቸውን እየመሰከሩ ነጠላ ለብሰው እየሄዱ ነው ያሉት። ይሄ እምነታችንን ከምትገለጽበት አንዱ መንገድ ነው፣ የምንገለጽበት ነው። መጽሐፍ ቅዱሳዊ ያልሆነ የሚመስላቸው ብዙ ሰዎች አሉ። ጽዋ መጽሐፍ ቅዱሳዊ ነው፣ ትርጉም አለው በቤተክርስቲያናችን ይሄም ማለት ምን ማለት ነው እንግዲህ፣ የያዙት ጽዋ እስራኤል ዘሥጋ በሙሴ አማካኝነት ከግብጽ ባርነት ሲወጡ በሲናና በቃዴስ ለ40 ዘመን ሲጓዙ ጠማን ብለው ሲያንጎራጉሩ ሙሴ ላይ ሲያንጎራጉሩ ሙሴ ወደ እግዚአብሔር ይጸልያል። እግዚአብሔር በእጅ ያስከውን ድንጋይ አለት በበትር ምታው ይለዋል። ይመታዋል። ያን ጊዜ ከአለት ውስጥ የሚጣፍጥ ውሃ ይወጣና እስራኤል ከጥማቸው ወይም ከጻማ ስጋ የሚያርፉበት የዛ ምሳሌ ነው ምሳሌ ነው ለፍጻሜው ግን ያ የማዕዘን ድንጋይ የሆነው ኢየሱስ ክርስቶስ በሙሴ እጅ ያለው በሙሴ እጅ ድንጋይ የማዕዘን ራስ የሆነው ኢየሱስ ክርስቶስን የምንገልጥበት የምንመሰክርበት ብዙዎች ከጻማ ነፍስ ያረፉበት በእውነት ከሆዱ የህይወት ውሃ ይፈልቃል ተብሎ የተነገረለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከነፍስ ጥም የሚያሳርፍ ኢየሱስ ክርስቶስ ነውና ያን ይከተላቸው የነበረው አለት ብሎ ቅዱሱ ሐዋርያ የተናገረው ኢየሱስ ክርስቶስን በጽዋው እየዘከሩ በጽዋው እያሰቡ እንደሆነ ልብልን ይገባል። እንዲሁም የያዙት ደግሞ መሶብ ይሄ፣ የያዙት መሶብ እስራኤል ዘስጋ ሙሴን ላይ ሲያንጎራጉሩ፣ ራበን ሲሉ፣ ሙሴ ወደ እግዚአብሔር ይጮሃል ከትኩስ ከደመና ውስጥ ትኩስ ህብስትን ይሰጣቸው እንደነበር እነሱም መሶበ ወርቅ ይዘው ወጥተው ለዕለት የሚሆናቸውን ሰብስበው ቤተሰቦቻቸው ነሱ ያን ይመገቡ እንደነበር ለጊዜው እስራኤል ዘስጋ ከጊዜያዊ ረሃብ ያረፉበት፣ በኋላ ግን ኢየሱስ ክርስቶስ ህብስተ ህይወት ለዘ የበለ ተብሎ የተነገረ የህይወት መድኃኒት የሆነው የህይወት ምግብ የሆነው ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 50 ጀምሮ ስጋዬን የበላ ደሜን የጠጣ የዛለም ህይወት ያገኛል ብሎ የተናገረ ኢየሱስ ክርስቶስ ለፍጻሜው ማለት ነው። ያ ነው ህብስቱ በቀራንዮ አደባባይ በመስቀል ላይ ተፈተተልን እያሉ እየመሰከሩ ነው። እና ይህን በደንብ ማሰብ ይገባል። የያዙት ድባብና ጥላ ደግሞ እስራኤል ስጋ በመላኩ በቅዱስ ሚካኤል አማካኝነት ሌሊቱን በአምደ ብርሃን ቀኑን ደግሞ በአምደ ደመና ይመሩ እንደነበረ የዛ ምሳሌ ነው። እግዚአብሔር በሚካኤል አማካኝነት በደመና አምድና በብርሃን አምድ በሳት አምድ ይመራቸው እንደነበረ በሚደነቅ ታምራት እስራኤል ዘስጋ ወደ ምድረ እርስ የወጡበትን ያንን ምሳሌ የምንናገርበት ነው። ለፍጻሜው ደግሞ ከዓለም መከራ ከዓለም ሐሩር በምንከለልበት በምንከለልበት በቅዱስ ቤተክርስቲያን በሃይማኖት ምግባር ተጠልለንና ተከልለን በዚህ ዓለም ላይ ስቃይና መከራ እንኳን ቢበዛ ራሳችንን ለእምነታችን ራሳችን ለክርስቶስ ሙሽር አድርገን የማያልፈውን ዓለም የምንወርስባት ቤተክርስቲያን እንዳለችን እምነት እንዳለችን የምናጠይቅበት ነው። እስራኤል በደመና አምድና በእሳት አምድ ተመርተው ያችን ማርና ወተት የምታፈልቀዋን ምድረ ርስት እንወረሱ ሁሉ እኛም ደግሞ በቅዱስ ቤተክርስቲያን ጥላ ተጠልደን የማታልፈዋን ሰማያዊት ኢየሩሳሌምን እንደምንወርድ እንደምንወርስ የምንመሰክርበት ነው። እቺ ምድራዊቷ ቤተክርስቲያን የሰማያዊት ቤተክርስቲያን ምሳሌ ናትና ስርዓተ ሰማይ ተሰራ በምድ እንዳለ ቅዱሱ አባ ጊዮርጊስ ዘጋ ስጫ ስለዚህ እምነታችንን በዚህ መልክ ስንገልጥ እንደ መጽሐፍ ቅዱሳዊ ያልሆነ ዝም ብሎ ተረት ተረት የሚመስላቸው ጨዋዎችና የዋሃን አሉ። ግን ምሳሌውና ምስጢሩ ይሄ ነው። ልጆቿ በሚጠጡትና በሚዘክሩት ዝክርና ጽዋ እንኳን ሳይቀር የሚሰብኩት ኢየሱስ ክርስቶስን ነው። ተመልከቱ። ስለዚህ በዚህ ልክና በዚህ መጠን እነዚህ ልጆች አደባባይ ላይ ሳገኛቸው ደስ ብሎኛል። ግን ይሄንን ነገር እየተው ነው ለልጆቻችን ማውረስ እየተውን፣ ትልልቅ እናቶች ብቻ እየጠጡት ጽዋን እየዘከሩ፣ ብዙዎች ግን ከዚህ ነገር ገለል እያሉ እያየው ነውና ይሄን አስቦ ለልጆች ለትውልድ ማውረስ እንደሚገባ በዚህ አጋጣሚ ልንገራችሁ ብዬ ነው። እግዚአብሔር አምላክ ሰላሙና ምሕረቱን ለሁላችንም ይስጠን። አገራችን ኢትዮጵያን ጽኑ ሰላም ያደርግልን፣ ተዋዶመታችንን ያብዛልን፣ ያስፋልን በእውነት አማኞቿን እንግዲህ ሀገራችን ላይ ያሉትን ነገሮች እያያችሁ ነው። እግዚአብሔር በምህረቱ እንዲታረቀን ወደ እግዚአብሔር መመለስ ይገባል። ሰላምና ፍቅር አንድነት ይሻለናል። ከጠብ ከክርክር ከጥላቻ የምናተርፈው ነገር የለምና በፍቅር በአንድነት በሰላም በእውነት በመተሳሰብ ኖረን በዚህ ምድር ላይ በመከባበር ኖረን እንድናልፍ ያስፈልጋልና ይሄን እንድናደርግ እግዚአብሔር አምላካችን ይፍቀድልን። ጾማችንን አሁንም በትጋት እንድንጾም ለብርሃነ ትንሳኤው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያደርሰን እንድንበረታ አሳስባችኋለሁ። መጪው ጊዜም እንግዲህ እየፈጠነ እኩለ ጾም ላይ ደርሰናል። መጪውም ጊዜ የፈጥነው እንግዲህ ህማማት ላይ መደረሳችን አይቀርም። ሞቱን ህማሙን እንዘክራለን። ከዛ በኋላ ደግሞ ብርሃነ ትንሳኤውን እናያለንና በክብር በእውነት በቤተክርስቲያን ተጠብቀን በሃይማኖት በምግባር ትንሳኤውን እንድናይ እግዚአብሔር አምላካችን ይፍቀድልን። የተወደዳችሁ የእግዚአብሔር ቤተሰቦች ወፍታ ሚዲያ ላይ ነበራችሁ። እንግዲህ በሌሎች ዝግጅት እስከምንገናኝ ድረስ ለዛሬ በዚህ ወሰናበታችኋለሁ። በእያላችሁበት ቸር ቆዩ። ሰላም። እግዚአብሔር ከሁላችን ጋር ይሁን። ሰላም።